የቀበጡ ለት ሞታ ይገኝ ማለት ሀገሬ ሰው ወላሂ እውነቴን ነው የምላቸው። አሁን ላይ የሚመጡ አብዛኞቹ ቶቻችን በጣም ሲበዛ ቀበጦች ናቸው ማለት ነው። ከኢትዮጵያ ወደ ሳውዲ አረቢያ ከመጣች ገና እንደወር አልሆናትም። እንደ ድሉ አሁን ደሞ የደረሷ ሰዎች በጣም መልካም ሰዎች ናቸው። አንቺ ወረኛ፣ ገና እንደወር እንኳን ሳትቆይ የሰዎቹ መልካምነት እንዴታውሽ ካላችሁ ልንገራችሁ ማለት ነው። ልጅቷ 14 አመቷ ነው። ፓስፖርት ስታወጣ አልነገረችኝም ካወጣች በኋላ ግን እኔ በማውቀው ደላላ ወደ አረብ ሀገር እንድልካት ደውላ ስትነግረኝ በጣም ደነገጥኩ። ምክንያቱም ገና ትንሽ ልጅ ስለሆነች ማለት ነው። እኔም በድንጋጤ እድሜ እኮ ገና ለስደት አልደረሰም፣ ተማሪና ስታድግን ያመጣሽ ያሉ አልኳት። መን ብትለኝ ጥሩ ነው መስላቸው ከዚህ ኛ ጊዜ ማቃጠል አልፈልግም። አንቺ ለቤተሰቦችች እንደሰራሽላቸው አይነት ቤት እኔም ልናት መስራት ፈልጋለሁ። ስለዚህ ተሎ መሄድ ነው ምፈልጋለች ማለት ነው። ምንላችሁ ፈልጌ ነው ኢትዮጵያ ላይ ተቀምጣችሁ በአረብ ሀገር የሚኖሩ አንዳንድ ጀግናቶች ቤተሰብን ሲቀይሩ አይታችሁ፣ እኔም ካልሄድኩ ብላችሁ ያዙ ልቀቁ ብላችሁ መጣችሁ። ከመጣችሁ በኋላ ደግሞ ወይኔ እናቴ ወይኔ ዳዴ የምትሉ ሸቃሎች ግን ጤነኞች ናችሁ? ሰላም ተውን ድረሰውት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላ። መይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁ ይቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሸቃልትን የተመለከተ ጥያቄ ካላችሁ ጠይቁ፣ እንረዳዳለን፣ እንማማራለን ማለት ነው። ውድ ቤተሰቦች፣ የአገሬ ልጆች፣ ዛሬ የሚያሳዝን ቪዲዮ ይጀባችሁ አልመጣውም ነገር ግን ይህ ነገር እየተደጋገመ እያየ ውስጥ ስለሆነ ለሚመጡም እንዲሁም ደግሞ አዲስ ለመጡቶችም ተስፋ እንዲቆርጡ እየገፋፋቸው ስለሆነ አንድ ነገር መባል አለበት ብዬ ስላሰብኩ መጥቻለሁ። እሱ ምንድን ነው ካላችሁ ቀደም ሲል መግቢያ ላይ የሆነ ቪዲዮ ቀንጨብ አድርጌ አስደምጫችኋለሁ፣ ሙሉን አስደምጣችኋለሁ ማለት ነው። እንግዲህ የሰማችሁ አቴታችን ከኢትዮጵያ ወደ ሳውዲ አረቢያ የገባችሁ በቅርቡ ነው። ገና አንድ ወር አልሆናትም። የኔ ቢጤ የድሃ ልጅ ነች። እናቷ ብር ተበድራ በብድር ብር እያለቀሰች እንደሸኘቻት እና ልጅቱም እናቷን ለመርዳት አስባ እንደተሰደደች ነው ስታወራ የሰማት። ነገር ግን ያን ነገር አስቦ የነበር ኢትዮጵያ ላይ ያለች ነው። አሁን ሳውዲ አረቢያ ከገባች በኋላ ያ ሁሉ ቀርቶ ወይኔ እናት እያለች ውሎዋ ማዳሯም እያለቀሰች ግራ እንደተጋባች ና ብቻ፣ በጥቅሉ የምን አባቱ ብድር ገደ ሊግባ ብድር ብላ የሆነ ይሁን ብላ ወደ ሀገሯ መመለስ እንደምትፈልግ ለቢሮዎችም ደውላ ተናግራ ወደ ሀገሬ መመለስ ፈልጋለሁ ስትል በነገራችን ላይ የደረሷ ሰዎች በጣም መልካም ሰዎች ናቸው። እንዴት መልካም ናቸው? ልት ይቻለች ገና እንደወር ሳይሆናት ካላችሁ እራሷ ስታወራ ስለሰማት ነው። እንደ ምሳሌ ምናለች መሰላችሁ? እንዳልኳችሁ ልጅቱ ግራ ተጋብቷታል፣ ጭንቅ ጭንቅ ብሏታል። እንደ ሰማቸዋት የግቢ በራሱ ከፍታ ሂዳ ሰውየው እንደ መለሳት እራሷ ስትናገር ሰምታቸዋል። ብቻ አንዳንድ ነገሮች ሲያዩ እነዚያ ሰዎች ልጅቷ ምናልባት የአእምሮ በሽታ ገጥሟት ከሆነ ብለው ገና መታ እንዲወር እንኳ ሳይሆናት ሕክምና ወስደዋት ተገቢው ምርመራ ተደርጎላት ምንም አይነት የጤና ጉድለት እንደሌለባት ተረጋግጦ በሰላም ወደ ቤት እንደተመለሰች እንዲሁም ደግሞ ለቢሮዎች ተደውሎ በምትፈልገው ቋንቋ የምትፈልገውን ያክል እንዳወራች ራሷ ስትናገር ሰምቻለሁ። ይሄም ብቻም አይደለም፣ ዋይፋይ ተሰጥቷት በነጻነት ስትፈልግ ቲክቶክ፣ ስትፈልግ ዩቱብ፣ ስትፈልግ ፌስቡክ ስትሽከረከር እንደምትውልም እራሷ ስታወራ ሰምቻታለሁ። እኔ የሚያገኘዋት ቲክቶክ ላይ ነው ማለት ነው። ስለዚህ ከዚህ በላይ ታዲያ ሰዎችን መልካም ለመባል ወይም መልካም ናቸው ለማለት ሌላ ምን ነገር ይፈልጋለሁ? ከዚህ በመነሳት ነው። ምክንያቱም ስንት እህቶች አሉ አደለ? እንዲ አደለም፣ ይሄ ነገር ይቅርና ምግብ እንኳ ተከልክለው አደለም? ዋይፋይ ይቅርና ስልክ እንኳን እንዳይዙ ተከልክለው ያልፋል እያሉ አላማ ስላላቸው ችሎ የሚሰሩ ብዙ እህቶች አሉ። ገብቷቸዋል። እና ሰዎቿ መልካም ናቸው አልኩ፣ ለዚህ ነው። ግን ደሞ አንዳንዴ ለምን እንደሆነ አላውቅም የመስራት ፍላጎት ላላቸው አላማ ላላቸው እህቶች ጥሩ አሰሪ ወይም ጥሩ ቤት አይደርሳቸውም። ለእነ እንደዚች የነቀበጦች ደግሞ ጥሩ ቤት ደርሷቸው ግን ትናንት ረግጦ የመጣችው ያ ድህነቷ ተበድሮ የመጣችው ብድሯ ምንም የማየት መስላት። እንደነዚች ያሉ ቀፎዎች ለሌሎች እህቶቻችን ራሱ እንዳይሰሩ እንቅፋት ነው የሚሆናቸው። እንዳልኳቸው አሁን ላይ የሚመጡ አብዛኛዎቹ በጣም ሲበዛ ቀበጦች፣ በጣም ሲበዛ ሰነፎች። ኢትዮጵያ ላይ እኮ ሰነፍ የለም ወላሂ። ለምን ብትል ሁላችንም ከአስተዳደጋችን ጀምሮ ተፍጨርጭለን ስለምናድግ፣ የገጠሩም የከተማውም በየስራ መስኩ ተፍጨርጭሎ ነው የሚያድገው። መቼም የኢትዮጵያ ልጅ እና ስለዚህ ከመጣም በኋላ የአረብ ሀገር ስራ አይከብደንም። ለምን? አስተዳደጋችን ስለሆነ። አሁን የሚመጡት ግን በቃ ማለቃቀስ። በዚህ አጋጣሚ እያንዳንድሽ ማለት ነው አፍቅረሽ ገና ፎንቃሽን ሳጨርሽ እየመጣች የብድር ብር እንኳን ድሮባችሁ ከሊ ወሊ ብላችሁ ለመመለስ የምታስቡ ውቶች ግን ጤነኞች ናቸው። አሁን እች ልጅ ምንድና ያለች? ወይኔ እናቴ መልሱኝ፣ ተፈድራን እናቴ የላከችኝ አለ፣ ወይኔ መልሱኝ። ያችን ምስኪን እናት ሻናን ብድሬት ነው አምታ የምትከፍልልሽ በዚህ ሁኔታ ውስጥ ነሻን። ሀገር ብትገቢ ሰላም ታገኛለሽ። ስለዚህ እባካችሁ ሀገሬ ልጆች ቆም ብላችሁ አስቡ። እናንተ ማለት ነው እውነት ለመናገር እኮ ወላሂ የአሁን ጊዜ ስደተኞች እኮ እድለኞች ነን፣ እድለኞች ነን። ለምን ብትሉ አይደለም ዋይፋ እየቀርና ስልክ እንኳ ሳይኖር በአመት አንዴ በምናምን አንዴ እንኳን ደብዳቤ እየተላላፉ እኮ አረብ ሀገር ሲሰሩ የነበሩቶች እንዳሉ እኮ ወሬ እየሰማን ነው። አይደለም ወሬ እየሰማን ነው። ከእነዚያም አልፎ ደግሞ ከአስር አመት ከአስራ አምስት አመት በፊት የነበሩ በእኛ እድሜ ራሱ ያለን ልጆች ማለት ነው አይደለም ዋይፋይ ይቅርና ስልክ እንኳን ሳኒዝ ለአመታት የሰራ ልጆች አለን። ስልክ እንኳን ሳኒዝ ማለት ነው ለቤተሰብ የምንደውለው ብር ስንልክ ብቻ ነበረ፣ ብሩ ደርሷል ለማለት በሶስት ወር በአራት ወር አንዴ በሁለት ወር አንዴ ነበረ የቤተሰቦቻችን ድምፅ የምንሰማው ገብቷቸው ያው ሁሉ እኮ ይችላል እንደዚህ። አሁን እንኳን እየሰራን ነበር። አሁን ላይ አልሐምዱሊላ እድሜ ለሚዲያ ሁሉም ነገር በእጃችን ነው እያለ ስለዚህ፣ ለምንድን ነው የመጣንበትን ዓላማ የምንረሳው? ብዙዎቻችሁ እኮ በየጎዳኑ እየወጣቸው የምሮ በሽተኛ የምትሆኑት እኮ በራሳችሁ ምክንያት ነው። ትጨናነቃላችሁ። ያላየን ፍቅር ፍቅር ያጫውታችኋል። ሸሸ ገዳሜ ስትል ትውላላችሁ። በዚያ ሙዚቃ ቅንጭላታችሁ ይነካል። አብዳችሁ በሰው ሀገር ላይ ለማንም ቲክቶክ፣ ለማንም ዩቱብ መሸቂያ ትሆናላችሁ። ለምንድን ነው ራሳችሁን የማታስከብሩት? ለምንድን ነው የወጣችሁበትን ዓላማ የምትረሱ እስኪ ንገሩ። ዓላማ ያለው ሰው ማለት ነው አይደለም። ረን የምርማት እንዳለብኝ አለቅም። ሲጀመር ዓላማ ስለሌላችሁ ነው። ወላሂ አይጨንቅም አይከፋም አልላችሁም። የመጀመሪያ ጊዜያዊ ይጨንቃል ይቀባል። ሁላችንም ግን ያን ነገር አልፈነ ከዚህ የደረስን ነ ወላሂ። እኔ ሳውዲ አረቢያ እንደሄድኩ ማለት ነው ከእኛ ቤት ሲሆን ከሴት ቤት ሲሆን ሲጀመርም ፀሐይ ማየት አልችልም። ከእናቷ ቤት ሲሆን ከትልቁ ከቢሎ ቤት አንስተን ስ ወደ ሸቃሎች ክፍል ስንገባ የሆነ ምንድን ነው እንደ ጋራ ጀላ የተሰራለ በዚያ ጨለጨል ፀሐይ ይገባል እና ከዚያች ላይ ተቀምጬ አለቅስ ነበር። ሆድ ስለሚበሰይ ማለት ነው። ግን በዚያ ሁኔታ ሙ ነይ እያሉ ቤተሰቦችን አስገድዶም አይደለም የላኩ በራሴ ፍላጎት ነው። ነይ እያሉኝ እንኳ ለመምጣት ለመመለስ ፍላጎት አልነበረኝም። ለምን ለውጭ ስለምፈልግ ገብቷቸዋል። ትናንትና ጥዬ የመጡትን ያንን ድህነት ማየት ስለማልፈልግ መስራት ስለምፈልግ፣ እንደዚያ ሆኜ እየሰራ ነበረ። ፓስፖርት ሳወጣ ትንሽ ነሽ ተብዬ ማለት ነው ያጎቴ ልጅ ይሄ ምንድን ባለው ከአብጫማ ለብሼ ነበር ፓስፖርት ያወጣሁት ወላሂ እና፣ ስለዚህ ሀገሬ ልጆች፣ የመጣንበትን አላማ አንረሳ። ጠንካሮች መሆን አለብን። በጣም ብዙ ገጠመኝ አለ። እኔ ብነግራችሁ ደስ ባለኝ። ብዙዎቻችሁ ግን አላማ ሳይኖራችሁ የከሌለ ሄዳ ሰራች ስለተባላችሁ ብቻ ተነስታችሁ የምትመጡ ልጆች አላችሁ። እየረበሻችሁ ያላችሁም እናንተ ናችሁ። ቀደም ሲል የሆነ ነገር ብያችሁ ነበር። እሱ ምንድን ነው የህቴ ልጅ ነች፣ ከወለጋ ተፈናቅሎ ነው የመጡትና አሁን ያሉት ከኛ ጋ ነው። ፓስፖርት ማውጣቷን አልሰሙም ገና፣ አስራ አራት አመቷ ነው። ደወለችና፣ ወደ አረቡ ሀገር መሄድ ስለምፈልግ ደላ ላገናኛች የምታወቂ አለች። ደነገጥኩኝና እድሜሽ እኮ ትንሽ ነው፣ ለስደት አልደረሽም፣ እደጊና ን ያመጣሽ አሁን ተማሪ ስላት፣ ምንድን ነው ያለች ይመሰላችሁ አንቺን ለወላጆች የሰራሽ ሁን አይነት ቤት እኔም ልናት መስራት ፈልጋለሁ ውሰጅኝ ነው ያለች። ገብቷቸዋል። እቺ ልጅ እያየች ያለችው ያን ቤት መሰራቶን እንጂ ያም ቤት ለመስራት ምን ያክል ዋጋ ግን እንደከፈልኩ አታውቅም። አብዛኞቻችሁ ይሄን ነው የሚያስቡት። በቃ ኢትዮጵያ ላይ ሆነው የከሌ ልጅ ለእናቷ እንዲያደረገች፣ የከሌ ልጅ ይሄን ሰራች ሲባሉ ስላዩ ስለሰሙ ብቻ ምንም ሳያውቁት አረብ ሀገር ላይ ምን ያክል ዋጋ እንደሚከፈል ሳያውቁ ብድግ ብለው እየመጡ ከመጡ በኋላ ደግሞ ያዙን ልቀቁን እያሉ የሚያለቃቅሱ ልጆች ለሌሎቻችንም ጠንክ እየሆናቸው ነው። ሌላው ሰው ለመጡትም ለሚመጡትም ሰዎች ተስፋ እንዲቆርጡ እያደረጋችሁ ነው። ስለዚህ ከመጣችሁ አይቀር እባካችሁን ጨከን ብላችሁ፣ በቃ ጥርሳችሁን ነክሳችሁ። ልንገራችሁ፣ ዛሬም ነገ ሁሌም የምናገረው አረብ ሀገር አስር ዓመት ሀያ ዓመት ሶስት ዓመት አራት ዓመት ተቀመጥነ የምንላችሁ ተመችቶን አይደለም፣ ወላሂ ችለን ነው ማለት ነው። ስለዚህ የሆነ ነገር ለመድረስ ደግሞ መቻል ማሳለፍ አለብን እና ችላችሁ ስሩ። አሁን ላይ አረብ ሀገር ለመምጣት ብዙ ዋጋ ከፍላችሁ ነው የምትመጡት። ሰው ተበድሮ መጥቶ ጤነኛ ሆኖ ጥሩ ቤት ደርሶት እንዴት ወደ ሀገር ይልመለስ ይላል? እስኪ ጠይቁ ጓደኞቻችሁን። ምግብ እንኳን እየተከለከሉ ውሃ እንኳን እንደፈለጉ እንኳን ቀርቶ የማይጠጡ አሉ፣ ግን ችለው የሚሰሩ አሉ። ለምን አላማ ስላላቸው? ስለዚህ እባካችሁ ለሌሎችም እንቅፋት አትሆኑ። ከመጣችሁ በኋላ ጠንክራችሁ ስሩ።